ሰላም ጤና ይስጥልኝ። ውዴት ወልዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የምራረጥናቸው አዳዲስ እና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ኢትዮጵያና ፓኪስታን የመከላከያና አቪሽን ትብብራቸውን ለማጠናከር ተስማሙ። ኢትዮጵያና ፓኪስታን በመከላከያና በአቪሽን ዘርፎች ትብብራቸውን ለማጠናከር ተስማምቷል። ይህ ስምምነት የሁለቱን ሀገራት የሁለትዮሽ ግንኙነት ይበልጥ ለማጠናከር የሚደረግ ጥረት አካል መሆኑን በኢስላማባድ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ስምምነቱ የተደረሰው ትናንትና መስከረም 26 ቀን 2018 ዓመተ ምህረት በፓኪስታን የኢትዮጵያ ባለሙሉ ስልጣን አምባሳደር እና ልዩ መልእክተኛ አምባሳደር ዶክተር ጀማል በከር አብዱላ ከፓኪስታን ፌዴራል መከላከያ ሚኒስቴር ክዋጃ አሲፍ ጋር ውይይት ባደረጉበት ወቅት ነው። እንደ ኤምባሲው መግለጫ ውይይቱ ሰላምና ደህንነት፣ መከላከያ፣ አቬሽን፣ የአየር ንብረት ለውጥ፣ ንግድና ኢንቨስትመንት፣ ባህልና ቱሪዝምን ጨምሮ በተለያዩ የሁለትዮሽ እና የባለ ብዙ ወገን ትብብር መስኮች ላይ ትኩረት እያደረገ ነው። በስብሰባው ወቅት አምባሳደር ጀማል በቅርቡ የተመረቀውን ታላቁ የኢትዮጵያ ህዳሴ ግድብ በተመለከተ ለሚኒስትሩ ማብራሪያ ሰጥተዋል። ፕሮጀክቱ ውሃ ሀብትን በእኩልነትና በምክንያታዊነት የመጠቀም መርህ ላይ የተመሰረተ እንደሆነና በሌሎች ሀገራት ላይ ጉዳት ሳያስከትል ቀጠናዊ ትስስርን ለማሳደግ ያለመ መሆኑንም አጽንኦት ሰጥተው ገልጸዋል ተብሏል። አምባሳደሩ ኢትዮጵያ በአቬሽን ዘርፍ ያስመዘገበችውን እድገት በመግለጽ ወደ ካራቺ ከሚደረገው በረራ በተጨማሪ ወደ ሌሎች የፓኪስታን ከተሞች የበረራ መዳረሻዎችን ለማስፋፋት ፍላጎት እንዳለ ገልጸዋል በኤምባሲው መግለጫ የፓኪስታን መከላከያ ሚኒስተር የሆኑት ኮዋጃ አሲፍ ጠቅላይ ሚኒስተር ዶክተር አብይ አህመድን ራዕይ ያለው አመራር ሲሉ በማድነቅ የኢትዮጵያን የማህበራዊና ኢኮኖሚያዊ ለውጥ ጥረቶችን አሞግሰዋል በተጨማሪም ኢትዮጵያ በአፍሪካ ቀንድ ውስጥ ሰላምን ጸጥታና መረጋጋትን በማጠናከር ረገድ ያለባትን ቁልፍ ሚና እውቅና በመስጠት ፓኪስታን ለነዚህ ጥረቶች ያላት ድጋፍ አረጋግጧል ሲል መግለጫው አክሏል። ነሐሴ 22 2017 ዓ.ም የኢትዮጵያ አየር ኃይል ዋና አዛዥ ሌትናል ጀነራል ይልማ መርዳሳ ከፓኪስታን የአየር ኃይል ዋና አዛዥ ኤር ቺፍ ማርሻል ዛሂር አህመድ ባበር ሲዱ ጋር በኢስላማባድ ተገናኝተው መምከራቸውን ተከትሎ ትብብራቸውን ለማጠናከር ቃል መግባታቸው ቸው ይታወሳል። እንደ ፓኪስታን ሬዲዮ ዘገባ ሌትናል ጄኔራል ይልማ መርዳሳ የፓኪስታን አየር ኃይል ዋና መስሪያ ቤት ሲደርሱ በየፓኪስታን አየር ኃይል ወታደሮች የክብር አቀባበል ተደርጎላቸዋል። ሁለቱ አዛዦች ትብብርን በሚመለከቱ ጉዳዮች ላይ በመወያየት በሁለቱ አየር ኃይሎች መካከል ያለውን ትብብር ለማጠናከር ያላቸውን ቁርጠኝነት ማረጋግጠው ነበረ። ሌትናል ጄኔራል ይልማ የፓኪስታን አየር ኃይል ጠንካራ የስራ ዝግጁነት እያደገ የመጣውን ባለብዙ ዘርፍ አቅምና አስተማማኝ የመከላከል አቋም ያለው መሆኑን በመግለጽ አድንቀዋል። አክለውም የኢትዮጵያ አየር ኃይል አቅሙን ለማሳደግ ከፓኪስታን አየር ኃይል ሰፊ የውጊያ ልምድ፣ የተቀናጀ የአዛዥነት ስርዓትና የቴክኖሎጂ ፈጠራዎች መማር እንደሚሻም አስረድተዋል። እንዲሁም ኢትዮጵያ በአቪዬሽን ዘርፍ በተለይም በልማትና ዘመናዊነት ላይ ትኩረት ያደረገ የቴክኖሎጂ ዝውውር እንደምትፈልግም ገልጸዋል። የኢትዮጵያ ልኡካን ቡድን በብሔራዊ አይኤስአር እና የተቀናጀ አየር ኦፕሬሽን ማዕከል እንዲሁም በፓኪስታን አየር ኃይል የሳይበር እዝ ገለጻም ተደርጎላቸዋል። በዚህ ወቅት ለሌተናንት ጄኔራል ይልማ በዘመናዊነት ጦርነት ውስጥ አየር ኃይሉን የላቀ ቴክኖሎጂ አጠቃቀም በተመለከተ ማብራሪያ ተሰጥቷቸዋል። የፓኪስታን አየር ኃይል ዋና አዛዥ ማርሻል ሲዱ በጋራ የስልጠና ፕሮግራሞች ትብብርን ለማስፋት ፓኪስታን ዝግጁ መሆኗንም አረጋግጧል። አክሎም የኢትዮጵያ አየር ኃይል ሙያዊ ጥረቶችን እንዲያሳካ የፓኪስታን አየር ኃይል የማይናወጥ ድጋፍ እንደሚያደርግለት ለኢትዮጵያ ልኡካን ቡድን አረጋግጠዋል። ዋና አዛዡ ፓኪስታን ከኢትዮጵያ ጋር ያላትን ወዳጃዊ ግንኙነት ከፍ አድርጋ እንደምትመለከትና በአቅም ግንባታ በላቀ ስልጠናና በኦፕሬሽን ዘርፎች ሁሉን አቀፍ ድጋት ለመስጠት ቁርጠኛ መሆኗን ገልጸዋል። የኢትዮጵያ አየር ኃይል ዋና አዛዥ ሌትናል ጄኔራል ይልማ መርዳሳ በተያዘው መስከረም ወር ከቤላሩስ የመከላከያ ሚኒስተር ቪክቶር ክሬኒን ጋር የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ውይይት ማካሄዳቸውም ይታወሳል። በውይይቱ ላይ የቤላሩስ ምክትል ጠቅላይ ሚኒስትር ቪክቶር ካራንኪቪች መገኘታቸውን የቤላሩስ መከላከያ ሚኒስትርን ጠቅሶ የሀገሪቱ ዜና ዘግበዋል። ይህ የወታደራዊ ትብብር ውይይት የተካሄደው በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በሩሲያ በተካሄደው የዓለም አቶሚክ ፎረም ጎን ለጎን ከቤላሩሱ ፕሬዚዳንት አሌክሳንደር ሉካሼንኮ ጋር ውይይት ማድረጋቸውን ተከትሎ ነው። ሁለቱ መሪዎች በውይይታቸውም የሁለትዮሽ ግንኙነትን ማጠናከር በሚቻልባቸው መንገዶች ላይ ከተነጋገሩ በኋላ እስከ ዓመቱ መጨረሻ ድረስ የትብብር ፍኖተ ካርት ማዘጋጀት እንደሚያስፈልግ መስማማታቸው ተጠቁመዋል። ባለፈው ዓመት ኢትዮጵያና ህንድ የመከላከያ ትብብር ስምምነትን ለማጠናቀቅ መስማማታቸው ይታወሳል። ስምምነቱ በስልጠናና በገንዘብ ድጋፍ የኢትዮጵያን ወታደራዊ አቅም ለማጠናከር ያለመ ነው። ይህ ትብብር ህንድ በአፍሪካ የመከላከያ አጋርነቷን ለማስፋት የነደፈችው ሰፋ ያለ ስትራቴጂ አካል ነው ሲልም የህንድ መከላከያ አስታውቋል። በተጨማሪም የኢትዮጵያ አየር ኃይል ከናይጄሪያ አየር ኃይል ጋር ሰው አልባ አውሮፕላኖችን በጋራ ለማምረትና የመከላከያ አጋርነታቸውን ለማስፋት ንግግር እያደረጉም ይገኛሉ። በናይጄሪያ አየር ኃይል የስልጠና ዳይሬክተር ኤር ኮሞዶር አሌ ሁሴን ኢንድሪስ የተመራሉ ከሰኔ 24 ቀን 2017 ዓ.ም ምረት ጀምሮ እስከ ሐሙስ ሰኔ 26 ቀን 2017 ዓ.ም ድረስ በኢትዮጵያ ለ3 ቀናት የቆየ ጉብኝት አድርገዋል። ጉብኝቱ በኤሮስፔስ ቴክኖሎጂ፣ በጋራ ስልጠናና ሰው አልባ አውሮፕላኖችን በጋራ በማምረት ዙሪያ ትብብርን ለማጠናከር ያለመ መሆኑም ተገልጿል። ልኡካን ቡድኑ የኢትዮጵያ አየር ኃይል ዋና መስሪያ ቤትን፣ የአቪሽን ዲፖ ጥገና ማዕከል፣ የደጀን አቪሽን ኢንጂነሪንግ ኢንዱስትሪና የአየር ኃይል አካዳሚን ጨምሮ ቁልፍ ወታደራዊ ተቋማትን መጎብኘታቸው ተጠቁሟል። እንዲሁም በበረራ ጥገና በተለይም ለኤል 39 ጄቶችና ማይ ሲሬስ ሄሊኮፕተሮች የቴክኒክ ትብብርን ለማስፋት እንዲሁም የጋራ ምርመራ፣ የአብራሪዎች ቴክኒሽያን ስልጠና፣ የዶክትሪን ልውውጥና የኤሮስፔስ ምርመራ ላይ ትኩረት ያደረገ ውይይት መካሄዱም ተመላክቷል። መረጃው ከአዲስ ስታንዳርድ የተገኘ ነው። 251 ድሮኖችን አውድም ያለው ስትል ሩሲያ አስታወቀች። ሩሲያ በአንድ ሌሊት 251 የዩክሬን ሰው አልባ አውሮፕላኖችን ማውደሟን አስታውቃለች። የሩሲያ መከላከያ ሚኒስቴር በሞስኮ ላይ የተቃጡትን 251 የዩክሬን ሰው አልባ አውሮፕላኖችን ላይ የአጸፋ እርምጃ መውሰዱን አስታውቋል። አብዛኞቹ ሰው አልባ አውሮፕላኖች በደቡብ ምዕራብ በኩል መሰንዘራቸውን ሚኒስቴሩ የገለጸ ሲሆን፣ አንደኛው ወደ ሩሲያ ዋና ከተማ 61 ያህሉ ደግሞ በጥቁር ባህር ላይ የተወነጨፉ መሆናቸውን ታውቋል። የዩክሬን ወታደሮች በበኩላቸው የፊታችን ረቦ በዩክሬን ካርኪቭ ክልል አቬንገር ዩኤቪ ሰው አልባ አውሮፕላን ጥቃትን ለመሰንዘር መዘጋጀታቸው ተሰምቷል። የሩሲያና የዩክሬን ጦርነት 1320ኛ ቀኑን አስቆጥሯል። የሰሜን ኮሪያው መሪ ኪም የባህር ኃይል እንዲገነባ አዘዙ። የሰሜን ኮሪያው መሪ ኪም ጆንግ ኡን ጠላቶችን ለመቅጣት በሚል የባህር ኃይል እንዲገነባ ጥሪ አቅርበዋል። ኪም የሀገሪቱን የባህር ኃይል ማጠናከራችን በብሔራዊ ሉዓላዊነት ላይ የሚደርሱብንን ስጋቶች ለመቀነስ ያስችለናል ሲሉ ተደምጠዋል። ኪም በተጨማሪም ወታደራዊ ኤግዚቢሽንን ከከፍተኛ የፓርቲና የመንግስት ባለስልጣናት ጋር መጎብኘታቸው ተሰምቷል። ፒዮንግያንግ በሚያዝያ ወር ቾ ሃይን የተሰኘ የመርከብ ጣቢያ ማስጀመሯ ሲታወስ፣ መርከቧ ኒኩለር የሚይዙ የክሩዝ ሚሳይሎችን ጨምሮ የተለያዩ የጦር መሳሪያዎችን መታጠቋም ተጠቅሷል።